ሰላም ወደ የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ሰላማችሁ ይበል። ዛሬ ይዤላችሁ የመጣሁት የላፕቶፕ የስልክ እና አይፓድ ሀገር ቤት ስንገባ ብዙ ልጆች ችግራ ይቀባሉ። በተለይ እዚህ ሀገር ኖረው ምንም ኢትዮጵያ ለመጀመሪያ ጊዜ መጥተው ወደ ኢትዮጵያ መሄድ የሚፈልጉ ብዙ የማያውቋቸው ነገሮች አሉ። ምናልባት የምትመላለሱ ያኔ ከዚህ ሀገር ወደ ኢትዮጵያ የምትሄዱ ብዙ ብዙ ጊዜ የቆያችሁ ልጆች ይሄ ነገር ይቻላል፣ ይሄ ነገር ውሸት ነው ልትሉ ትችላላችሁ። አንዳንዴ በድላችሁ ያልፍላችኋል። የትኛውም ነገር ስታሳልፉ ኤርፖርት ላይ በድላችሁ ያልፍላችሁ ይችላል። አንዳንድ ሰው ሀተ በንትኑ ማ በኮንፊድነስ ሆነ በቀልጥፍና ወይንም ደግሞ እዛ የሆነ አሳስቃችሁ አለ አይደል፣ በቃ እንደዛ ነገር አድርጋችሁ ልታሳልፎ ትችላላችሁ። ነገር ግን እንደ ህጉ ከሆነ ለሌላ እህቶች ይሄ ቪዲዮ ይጠቅማል። አሁን ብዙ በሰሞኑ በለቀኩት ቪዲዮ ይሄ ውሸት ነው፣ ሄጄ መጥቻለሁ የምትሉ ኮሚንታችሁን እያየሁ ነበር እና ዛሬ የሚጠቀምበት ይጠቀምበታል። ማያውቁ ሞልተዋል። እዚህ ሀገር ቆይተው ማይመላለሱ ያኔ ለመጀመሪያ መጥተው ወደ ሀገራቸው ሲሄዱ ብዙ ነገር ግራ የሚገባቸው እህቶች አሉ። ለእነሱ ይሄ ነገር ይጠቅማቸዋል። እና የዛሬ ቪዲዮአችን ምንድን ነው፣ ወደ ኢትዮጵያ ስንሄድ ስንት ስልክ ይዘን መሄድ አለብን ብላችሁ ግራ የምትጋቡ ልጆች ዛሬ እኔ ልንገራችሁ። ውድ እህቶቼ ስልክ እዛችሁ መሄድ የምችሉት ቢያንስ ከአራት እስከ አምስት ስልክ ትችላላችሁ። ከአራት እስከ አምስት ስልክ ይዛችሁ መሄድ ትችላላችሁ። ያ ሚንስ በምትወስዱት በሻንጣችሁ እራሱ በሻርባችሁ ጥቅልል እያረጋችሁ ከአንድ ጎን ከአንድ ጎን ከአንድ ቦታ እያረጋችሁ እንዳይሰበር በጣም ተጠንቀቃችሁ እዛ ጋር ማድረግ ትችላላችሁ። ወይንም ደግሞ የእጅ ቦርሳ ይዛችሁ ስለምትሄዱ የእጅ ቦርሳችሁ ላይ ማድረግ ትችላላችሁ ሁለተኛው ደግሞ ላፕቶፕ ስንት ነው ግራ የምትጋቡ ልጆች ላፕቶፕ የሚቻለው አንድ ላፕቶፕ ነው ምክንያቱ ምንድን ታውቃላችሁ ትልቅ ነው ላፕቶፕ ማለት ላፕቶፕ ትልቅ ስለሆነ አንድ ነው የሚፈቀድላችሁ አንድ ላፕቶፕ ይዛችሁ መሄድ ትችላላችሁ ወደ ህቶቼ ያንን ስላችሁ አሁን አገር ቤት ላይ ራሱ ይሄን የምትገዙበት ብር ይዛችሁ ብትሄዱ፣ አገርም ላይ አለ። ገባችሁ የምትወዱትን ነገር እዚህ በውድ ቀ በውድ ብር ገዝታችሁ፣ ወይንም አብዝታችሁ ገዝታችሁ ምሳሌ የተፈቀደው አንድ ላፕቶፕ ስለሆነ እናንተ ሁለት መያዝ አለብኝ ብላችሁ ሁለት ገዝታችሁ ብትሄዱ አስላችሁ ኤርፖርት ላይ አይቻልም። ኪሳራ ነው መገቡት። መጀመሪያ የትኛውን ነገር ስታረጉ መጠየቅ አለባችሁ። ይሄ ነገር እንዴት ነው? ይሄ ነገር ስንት ነገር ይፈቀዳል ማለት አለባችሁ። እና ታቁ ዝም ብላላችሁ እቃ መሰብሰብ፣ መሰብሰብ፣ መሰብሰብ ታቁ። በርግጥ ኢትዮጵያ ላይ ሁሉ ነገር አለ። በርታለ እኛ ችግራችንን ትልቁ ችግራችን እዚህ ሀገር ሆነን ከነገዛለን

ውሃ ጭራሽ ይዘናል ገልይዘናል እሷ ማይነጣ ዕቃውን በደንብ አንገዛም፣ ልብስም ቢሆን በደንብ አንገዛም። የሰው ተፈጥሮ አይደለም እንዴ? ነገር ግን በተቻላችሁ መጠን አሁን ብዙ ብር ልካችሁ ወደቶች ይገባል።

ሁሉ ነገር አለ። ገብታችሁ ወደ

ሼር ነው ማየት ትችላላችሁ። ስንት ኪሎ እንደሚፈቀድ ለሁሉም ሼር እያደረጋችሁ ምሳሌ የትኛውም ሀገር ስትኖሩ የሚፈቀደው አንዱ ሻንጣ ሀያ ሶስት አንዱ ሻንጣ ሀያ ሶስት እያረጋችሁ ዕቃችሁን በሰና ስራት ቁጭ ብላችሁ የአረቦቹን ልብስ እንዴት አድርጋችሁ ነው? ስለዚህ የእናንተም ልብስ ለእናንተ ብርቅ ነው። ስለዚህ በትክክል እጥብ እያረጋችሁ ጥቅልል እያረጋችሁ ሀገር ቤት ስታስቡ

አሁን እች ልጅ ቁጥር ቢኖራት ልክ ይሄ የሆነ ነገር ጸብ ሲጀመር ከሀይል ሆነ ስላቱ አሁን